በቆምንበት ቦታ ላይ ሆነን ስለ ነገ በእርግጠኝነት መናገር አይቻለንም። ቀን ይዞት የሚመጣው ነገር ፈጽሞ አይታወቅም። ለውጡም መልካም ይሁን አይሁን ጊዜ የሚገልጠው ነው። ዛሬ አለው ያልነው ሲያጣ፣ ጤነኛ ነው የተባለው ሲታመም፣ አለ የተባለ ሲያልፍ መመልከት እጅግ የሚያሳዝን ግን ደግሞ እንደ መጨለምና መንጋት በህይወት ውስጥ የሚፈራረቅ ዝቅታና ከፍታ መኖሩ እርግጥ ነው። ዛሬም የተሰማው ታሪክ ይህን እውነት የሚያረጋግጥ ሆኗል። በሳቁ ድምቀት የሚታወቀው በአለባበሱ ውበት የሚለየው፣ በሙያው ብቃቱ የሚደነቀው፣ በመድረክ አያያዙ የሚለየው ጋዜጠኛ ከጠፋበት ተገኝቷል። ብዙዎች ከቴሌቪዥን መስኮት መራቁን ተመልክተው የት ገባ ብለው ሲጠይቁ ከማህበራዊ ሚዲያ መጥፋቱን ያዩም ያን የመሰለ አቅም ያለው ልጅ የት ነው ያለው መስራት በሚችልበት ካለው አቅም ጋርም የበለጠ መድመቅ በሚችልበት ጊዜ ወዴት ተደበቀ ብለው በርካታ ጥያቄዎችን የሚያነሱበት ጋዜጠኛ ቴዎድሮስ ካለበት አሳዛኝ ሁኔታ ውስጥ ሆኖ አለው ብሏል። ቀደም ሲል ከኤቢኤስ ቴሌቪዥን እስከ ፋና ቴሌቪዥን ፋና ላምሮት ፕሮግራም ድንቅ የሚባል ብቃቱን ያሳየው ተወዳጅ ባለሙያ ነው። ሳቂታነቱ ተግባቢነቱና መልካምነቱ እጅግ የሚደነቅ ሰው ስለመሆኑም ወዳጆቹ ይመሰክሩለታል። በዚያን ጊዜ እንዴት ዋልክ እንዴት አደርክ የሚሉት በርካታ ወዳጆች ነበሩት። በብዙ ሰዎች ዘንድ እውቅናን ማግኘትም ችሎ ነበር። የቴሌቪዥን ፕሮግራም አቅራቢው ቴድሮስ ካሳሁን ቴዲ አሁን ላይ ግን ያሁሉ ዝና ቀዝቅዞ፣ የአማራ አለባበሱ ተለውጦ፣ የፊቱ ወዝ ነጥፎ፣ ተጎሳቅሎና ተጎርቶ ከብዙ መጥፋት በኋላ ብቅ ብሏል። የመጣበት መንገድ እጅግ የሚያ ያሳዝን ነው። ልጆቹን በቤት ኪራይ ውስጥ ጥሎ ፈውስን ፍለጋ ጸበል እየተጠመቀ መሆኑንም ጠቁሟል። ታዲያ ከዚህ ሁሉ ጋር ተያይዞ ተማጽኖንም ለመላው ኢትዮጵያውያን እባካችሁ ድረሱልኝ እባካችሁ አግዙኝ ሲል አድርሷል። ለመሆኑ ቴዲን ምን አጋጠመው? ለዚህ ሁሉ መከራና ጉስቁልና የዳረገው ነገርስ ምንድን ነው? አሁን ደግሞ ጸበል ውስጥ ሆኖ የላከው ተማጽኖስ ምን ይመስላል? ሁሉንም በዝርዝር እንነግራቸዋለን። ሰላም ጤና ይስጥልን ውድ የአማርያቱ ቤተሰቦች፣ በዛሬው መሰናዶ የጊዜ መለዋወጥ ችግር ላይ ስለጣለውና አሁን ላይ የእርዳታ ጥሪ ስላቀረበው ጋዜጠኛ ቴዎድሮስ ካሳሁን አስገራሚና አሳ አሳዛኝ የህይወት አጋጣሚ ልንነግራችሁ ወደናል። ቻናሉን ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ይህ መልእክት ለብዙ ሰዎች እንዲደርስ እባካችሁ ሼር በማድረግ ተባበሩን የሚል ተማጽኖን አዝሎ ብቅ ያለ ነው። የዚህ ታሪክ ባለቤት ቴድሮስ ካሳሁን ተክሌ ተብሎ ይጠራል። ብቁ የመዝናኛ ፕሮግራም አቅራቢ ነው። በኢቢኤስ ቴሌቪዥን እና በፋና ቴሌቪዥን የመዝናኛ ፕሮግራሞች በብቃት በመብራትም ይታወቃል። የፋና ላምሮት የመጀመሪያው መድረክ አስተዋዋቂ እንደነ የነበረና መድረኩን በብቃት የሚቆጣጠርበት ጊዜንም የማያስታውስ የለም። በፋና ላምሮት ውስጥ አብራው ፕሮግራሙን በመምራት የቆየችው የቀድሟ የፋና መዝናኛ ፕሮግራም አዘጋጇ የአሁኗ የኢቤስ ቴሌቪዥን አቅራቢዋ ምህረት ዮሴፍ የፌስቡክ ገጿ ላይ እንዳሰፈረችው ቴዲ ያለበትን የሚያሳዝን ሁኔታም ለተከታዮቿ አጋርታለች። ፋና ላምሮትን ከምራፍ አንድ እስከ ምራፍ አራት የአሸናፊዎች አሸናፊ ውድድርን እጅግ በሚማርክ መንገድ በብቃት መምራቱን የሙያ ባልደረቦቹ ይመሰክሩለታል። በዚህም የተነሳ ለዛ ያለው ምርጥ የፕሮግራም አቅራቢ መሆኑን በተደጋጋሚ ተነግሮለታል። ቴዲ በዚህ ብቻ አላበቃም። በኢቤስ ቴሌቪዥን ላይ የአፍታ ጨዋታ የተሰኘ ፕሮግራምን ድንቅ በሆነ መንገድ በማይረሳ አቀራረብ ግሩም አድርጎ በመምራት በህዝብ ዘንድ ታላቅ አድንቆትና ዝናን ያስገኘለት በባለሙያዎችም ዘንድ ያለው ተስጦ እና አቅም የተጨበጨበለት የመድረክ መሪ እንደሆነ መስካሪው ብዙ ነው። ከዚህ ድንቅ ስራዎቹ በኋላ ታዲያ የግል ስራውን ለመስራት በማሰብ አንድ ጥሩ ሚዲያ ማቋቋም ይፈልግ ስለነበር በራሱ ቴደል ቲዩብ የተሰኘ ዩቲዩብ ቻናል ከፈተ። ለነገ ትልቅ ይሆናል ብሎ በማሰብ ያንኑ ሚዲያም በትንሹ ጀመረው። እንዲህ እንዲህ እያለ ቻናሉ ላይ በጥሩ ሁኔታ እየተንቀሳቀሰ ልዩ ልዩ የመጽሐፍት ትረካዎችን በመዳሰስ እና በመተረክ ሲሰራበት ሰነበተ። የከፈተው ቻናል አካሄድም እንዳ ሰበው በመልካም መንገድ እየተጓዘ በጥሩ ሁኔታ ሄደለት። በዚህ ቻናልም ከሁለት መቶ ሺህ በላይ ተከታዮችን ማፍራት ቻለ። ቻናሉ ግን ከሁለት አመት ወዲህ የሚለቀቁ ቪዲዮዎች እየቀነሱም እይታቸውም እየተቀዛቀዘ መጣ። ከዛ በኋላ ግን ከስንት አንድ ጊዜ ብቅ ከማለት በስተቀር ቴዲ እራሱም አብሮ መጥፋት ጀመረ። ከማህበራዊ ሚዲያ መጥፋቱን የተመለከቱ ብዙ ሰዎችም የቴደ ብለው ሲጠይቁ ቀረሙ። ቻናሉ ላይም መስራት ማቆሙን ያዩ ሁሉ ስለ እርሱ ማሰብ ጀመሩ። ያሳቂታ ያሰው አክባሪ ተጫዋችና ዘናጭ የነበረው ቴዲ ለካስ በጭንቀት በሽታ ተይዞ ቆይቷል። ይህም ህመም ከስራ ገበታው በመገደብ እጅግ ውጤታማ የሚሆኑባቸውን ጊዜያትም ሲበላበትና ከሰው ሲያርቀው መቆየቱ ታውቋል። ታዲያ ከዚህ ከያዘው ህመም ለመላቀቅ ምን ማድረግ እንዳለበት ማውጣት ማውራት ጀመረ። በዚህም መፍትሄ አገኝበታለሁ ብሎ ያሰበውና የመረጠው መንገድ የሚያምነውን አምላክ መማጸንና ጸበል መጠመቅ ነው። በዚህም ምርጫው ድህነትን ፍለጋ የተለያዩ ገዳማትን ዘመን እየዞረ ከአምላኩ ፈውስን እየጠየቀ መሆኑ ተሰምቷል። ያ ዝንጥ ያለ አለባበሱ ተለውጦ ሰውነቱ ከስቶና ተጎሳቁሎ ከብዙ መጥፋት በኋላ ተገኘ። የተገኘበት መንገድ ግን እጅግ ያሳዝናል። ቴዲ የሁለት ልጆች አባት መሆኑንም ይናገራል። ቀደም ሲል ተከራይቶበት ይኖርበት በነበረው ቤት ጥሏቸው ራሱን ለማስታመም ከቦታ ቦታ እየተንከራተተ ብዙ ጊዜያትን አሳልፏል። በዚህም የተነሳ ከባድ ችግር ውስጥ በመግባቱም ተማፅኖን አድርሷል። ቴድሮስ ካሳሁን ተክሌ በማህበራዊ ሚዲያ ብቅ ብሎ ያጋራው አሳዛኝ የተማጽኖ መልእክትም እንዲህ ይላል። ወገኖቼ እንዴት ናችሁ? እኔ በፋና ላምሮት ዝግጅት ላይ ስሰራ በነበረበት ጊዜ የመንፈስ ጭንቀት ያስቸግረኝ ነበር። ለበርካታ ጊዜያት ፕሮግራሞችን እያቋረጥኩ ወጣ ነበር ከዛ በኋላ ግን ከጊዜ ወደ ጊዜ ይተወኛል ስል እየባሰብኝ ሄዶ ራሴ ላይ እርምጃዎችን እንድወስድ ይገፋፋኝ ጀመር። ነገር ግን ለራሴም ጤና ለምወዳቸውም ልጆቼ ልኑርላቸው ብዬ አምላክ እንዲምረኝ ጸበል ገብቼ እየተጠመቅኩ ይገኛለሁ። አሁን ትንሽ ተሽሎኛል፣ ለውጥም አለኝ። ነገር ግን አሁን ላይ ስራ እየሰራው ባለመሆኑ ለልጆቼ ቤት ኪራይ፣ የትምህርት ቤት ክፍያና አንዳንድ ነገሮች ስለቸገሩኝ እንድትረዱኝ ወደ እናንተ መጣው። ያላችሁን ትንሽም ትልቅም ሳትሉ አግዙ ያዙኝ በዚህም ኢትዮጵያውያን እገዛ እንዲያደርጉለት የአካውንት ቁጥሩን በማስቀመጥ የእርዳታ እጃቸውን በመዘርጋት ካለበት ህመም በተጨማሪ የሚያስጨንቀውን የልጆቹን ጭንቀት እንዲቀንሱለት ተማጽኗል። በፍጹም እርሱ መሆኑን ለማመን በሚቸግር የሰውነት ለውጥ ውስጥ ሆኖ ስለገጠመው የጤና ችግርና ስለሚፈልገው እገዛ የሚገልጸው ተንቀሳቃሽ ምስል ከተጋራ በኋላ በርካታ የሙያ አጋሮቹ፣ እንዲሁም ታዋቂ ሰዎች መልእክቱን እየተቀባበሉት በማሰራጨት ለተከታዮቻቸው እያደ ደረሱ እባካችሁ እንድረስለት እናግዘው፣ እያሉም መልእክታቸውን አስቀምጠዋል። ሰው ሆኖ በከፍታና በዝቅታ ውስጥ የማያልፍ የለም፣ ሁሉም ባለበት አይዘልቅም። የሰው ህይወት በለውጥ ውስጥ የሚያልፍ ነው። ለውጡ በጎ አልያም መጥፎ፣ በስኬት እንዲሁም በፈተና ውስጥ መሆኑ ነው ልዩነቱ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ መባሉም ለዚሁ ነው። እኛም ይህንን ፕሮግራም በማሰናዳት ለአንድ ሰው የከበደው ለብዙ ሰው ይቀላልና፣ አቅም ያላቸው ሰዎች ተመልክተው ከጤናው መቃወስ ትይዩ ያስጨነቀውን የልጆቹን ጉዳይ ተረባርበው እንዲያግዙትና ዋናው ጤና ነውእና አምላክ ካለበት የጤና እክል እንዲገላግለው በጸሎት እንድታስቡት በማሰብ ነው። ሰው መቼም ባለበት አይዘልቅምና ካለበት የጭንቀት ህመም ተፈውሶና ከቤተሰቡ ተቀላቅሎ ወደሚወደው የሚዲያ ሙያ ተመልሶ ለማየት እንዲያበቃን እየተመኝን የዛሬውን መሰናዶ አበቃን። ዳግም በሌሎች ማህበራዊ ወቅታዊና አዳዲስ መሰናዶዎች እስክንገናኝ በያላችሁበት ሰላም ተመኘን። ሰላም ጋይስ እንዴት ናችሁ እ ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን የሰራ ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካከር ያለው ግን ያው በተለያየ ጊዜ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 በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድን ነው የሆነው ነገር፣ ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት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 ብዙ ጊዜ ከቤተ ክርስቲያን ከቅዱስ ቤተ ክርስቲያን ርቄ ቆይቻለሁ። ቤተ ክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱም ወደፊት በዲቴይል እነግራቸዋለሁ። እና አሁን ግን ምንድን ነው እንደዚህ በዚህ ወጣ ገባዎች ምክንያት፣ በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሽል ችግርም ላይ ነኝ ያለሁት። ልጆች ይሄን ቤት ጥዬ ነው የመጣሁት። ሁለት ልጆች አሳድጋለሁ፣ እና አሁን የቤት ክራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት እፈልጋለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ፣ እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰን በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስክወጣ ድረስ አንዳንድ ነገሮችን ሊያግዛኝ በሚችል መንገድ እንድታግዙኝ ነው ጥያቄን የማቀርብላችሁ ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እነዚሁ አሳስባችኋለሁ ስለምታደርጉልኝ ነገር ከልብ አመሰግናለሁ ወደፊት እንግዲህ ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶቼንም ወደፊት የምገልጽላችሁይሆናል ሌሎችንም ዝርዝር ያሉ ነገሮችን ወደፊት የማጋራችሁ ይሆናል ለአሁኑ ግን እርዳታችሁን እገዛችሁን እንሻለሁ በንግድ ባንክ አካውንት ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። እሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃችኋለሁ። አመሰግናለሁ።